አንድ ክርስቲያን መመለስ ያለበት አምስት መጽሐፍ ቅዱሳዊ ጥያቄዎች። ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ለምን ያህል ቀናት ጾመ? ሐመሩሃ አርባ ቀናት። የመጽሐፍ ቅዱስ ክፍል ብዛት ስንት ነው? ሐሌታውሃ 81። በመጨረሻዋ ምሽት ጌታችን ኢየሱስ ክርስቶስ የጸለየበት ስፍራ ስም ማን ይባላል? ሐሌታውሃ ጌቴሰማኒ። ከአስራ ሁለቱ ሐዋርያት በአስቆረቱ ይሁዳ የተተካው ሐዋርያ የትኛው ነው? አመሮሃ ቅዱስ ማቴያስ። ቅዱስ ጳውሎስ ከመጠራቱ በፊት ስሙ ማን ነበር? ሐሌታውሃ ሳውል። ስንት ጥያቄ እንደመለሱ በኮመንት መስጫው ያስቀምጡልን። ለጓደኛው ሼር ማድረግ እንዳይረሱ።